ሰላም፣ በስደት ውስጥ ስላሉ መሳካቶች እና አለ መሳካቶች በሀገር ቤት ስንኖር በሀገራችን ማለት ነው ስንኖር ወደ ውጭ ሀገር ስናስብ አይምሯችን ላይ የሚመጣው ስኬት ነው። ውጭ ሀገር ሄጄ ሰርቼ ተምሬ እንደዚ አድርጌ ይሳካልኛል፣ ከዛ ራሴን አሻሽላለሁ፣ ቤተሰቤን እረዳለሁ ብሎ ብሱ ያስባል። ግን ውጭ ሀገርም ያልተሳካለ ሰው አለ። ከሌላ ቦታ የመጣው ሰው ብቻ ሳይሆን የሀገሩ ሰው ያልተሳካለት አለ። የሀገሩ ሰው ነው እንኳን ደጅ ይተኛል። የታገኙ ትችላላችሁ። እንግዲህ የኑሮ የከባድነቱ መጨረሻ ደጅመተኛት ነው። ከኛ ከስደተኞች የኛም ሀገር የሌላም ሀገር ሰዎች ብዙ ደጅም ይተኙ አሉ። የእሱ አይደለም ለሚገርመው የሀገሩ ሰው ደጅ ይተኛል። ይሄ ነገር ሀብታም በተባሉ ሀገሮች ውስጥም ያለ ነገር ነው። ስኬት አለመሳካት የግል ጉዳይ ነው፣ የግል ጥረት ነው። አንዳንዶች ከአእምሮ ህመም ከተለያየ ከጤና ችግር ከምናምን ሊፈጠሩ ይችላሉ። አብዛኞቹ ደግሞ ከልማድ የሚመጡ ናቸው፣ ከሱስ። ሱስ የሰው ልጅን ከሚያጠፉ ዋና ነገሮች አንዱ ነው። ለምሳሌ የሆነ ሰው አደንዛዥ የሚጠቀም ከሆነ ሰውነቱ የስራ ተነሳሽነትን ያጣል። በአንድ ቦታ ተረጋግቶ ስምንት ሰዓት ዘጠኝ ሰዓት የመቆየት አቅም ያጣል። ከሰዎች ጋር ምልልስ ለማድረግ ተገቢ የሆነ ፖዘቲቭ መልስ ለመስጠት ይቸገራል። አንዳንዴ ደግሞ በግድ የለሽነት ለሚጠየቀው ነገር ሁሉ መልስ ላይሰጥ ይችላል። አለቃው ያዘዘውን ስራ በወቅቱ አይሰራ። ስለዚህ ከአለቃው ጋር የሚኖረው ግንኙነት የተበላሸ ይሆናል። በሚያገኘው ደሞዝ ህይወቱን በፕሮግራም ስለማይሞራ አብዛኛውን ጊዜ በችግር ያሳልፋል። ስለዚህ በዚህ የተነሳ ራሱን ካለመጠበቅ፣ ከመጎሳቆል፣ ከተለያየ ምክንያት ለበሽታ ይወጥቃል። በዛ ላይ ሱሱ ከሰውነት ጋር የተላመደ ስለሆነ እሱ ባልተገኘ ጊዜ ሰውየው መንቀሳቀስ አይችልም። ስ ደሞ ህግ ስለሚከለክል አንዳንዴ መጠጥ ብቻ ሳይሆን አልኮል ብቻ ሳይሆን መጠጥ ብቻ ሳይሆን አደንዛዥ ዕፅም ቢሆን አልኮልም ቢሆን መስሪያ ቤቶች ምርመራ የሚያደርጉበት ጊዜ አለ። ድንገት በምንሰራበት ቦታ ንጠራና የአልኮል የድራግ ምርመራ ይደረግልናል። በዛ ያለምንም ጥያቄ ከስራ ይባረራል። የሀገሪቱ የስራ ህግ በሁሉም ሀገር ውስጥ ይህን ይከለክላል። ምክንያቱም አንድ ሰው አደንዛዥ ዕፅ የሚጠቀምና ወደ ስራ የሚሄድ ከሆነ አምባጓሮ በመፍጠር እዛ መስሪያ ቤቶች ሰው ሊሞት አይችል ይችላል፣ ሰው ሊገደል ይችላል፣ ማሽኖች አላግባብ ሊጠቀም ይችላል። የሚጠቀምባቸው ማሽነሪዎችን መቆጣጠር አቅቶት ብዙ ሰው ሊጎዳ ይችላል። የሚሰራበት ፋብሪካ የሆነ ትልቅ መስሪያ ቤት ሊቃጠል ይችላል። ስለዚህ ሰውየ ኖርማል አይደለም ተብሎ ስለሚታሰብ ያ ቁጥጥር ይጠብቃል። በዚህ በውጭ ሀገር በሱስ ምክንያት በጣም ሜዳ የወደቀ ሰው አለ። ሱስ አሳስቆ ነው የሚመጣው። የሆነ ጊዜ እንደ ቀልድ የጀመርነው ነገር ነው የሚያጠፋል። ሱስ ሲባል በጣም ብዙ አይነት ነው። በተራ በተራ ለማንሳት እሞክራለሁ። አሁን ግን የአደንዛዥ ሱስ እንዴት ይጀመራል? ብዙ ሰዎች አደንዛዥ ጀምሩት ከስጋራ በኋላ ነው ስጋራ ማጨስ ይጀምራሉ። ስጋራ ስታጨስ የስጋራ ጫሽ ጓደኛ ነው የሚኖር እንዲህ እያጨስክ እያጨስ በፕላንና በእቅድ የሚያጨስ የለም ማለት አይደለም። በአብዛኛው ግን የእኛ ሰው ሲጋራ ሲጀምር ጀመረ ጓደኛም ይዞ ስጋራ የሚያጨስ ነው። ምክንያቱም ሱቹ ሲጋራ ከሌሉ የዛ ያኛው ይኖራል። ሁለቱ እያጋጩ ሲጋራ ያጨሳሉ። አንድ ስጋራ ለሁለት ማጨሳለ፣ ለሶስት ማጨሳለ። ሲጋራ የሚያጨሱ ሰዎች ጓደኛሞች ይሆናሉ። ከጊዜ በኋላ ከነሱ ውስጥ አንዱ ድራክ ተጠቃሚ ይሆናል። የሚጨሰውን ወይ የሚወጋውን አቅሙ ከቻለ እሱን ያደርጋል። ቀስ ብሎ አንድ ቀን ምጋብዛችሁ ነገር አለና ጓደኞቹን ይጋብዛቸዋል። ያን ቀን ለፈን ብለው ይሞክሩታል። ምን እንደሚያደርግ ስቲም ብሎ ያዩታል ሌላ ቀን አንድ ቀን ይጋብዛቸዋል። ከዛ ገንዘብ ሲያገኙ እኛ ገንዘብ ሲኖረን ጥሩ ምግብ ቤት ሄደን የምንወደውን ሰው እንደምጋብዘው ሁሉ እንደዛ ሲጋራ የሚያጨሱትን ሰዎች ደግሞ ውድ የሆነውን ነገር ማስጨስ ይጀምራሉ። አንዱ አንዱ ሲያስጨስ አንዱ አንዱ ሲያስጨስ ሰውነታቸው ይለምዳል። ያለሱ መኖር አይችሉም። አንዳንዴ ምን ይሆናል፣ በችግር ላይ ያሉ የተቸገሩ ሰዎች የኢኮኖሚ ችግር ያለባቸው ሰዎች ያን አደንዛጭ የሚሰጡ ሰዎች ያናግሯቸዋል። ሽጥ፣ በቀን ይህን ያህል ይሰጥሃለሁ ይሏቸዋል። መጀመሪያ በገንዘብ መሸጥ ይጀምራሉ ህገወጥ ነገር ነው ከታክስ ታሰራለህ ትበሰብሳለህ ሰው ግን ያ ሰው የሪስክ ወስዶ ካለበት ጊዜያዊ የኢኮኖሚ ችግር ለመላቀቅ ያን ነገር ያደርጋል በመጨረሻ ቀስ እያሉ ሱሱን ያስለምዱታል ዛሬ እንደውም እራት አብረን ነው ምበላው ዛሬ አብረን ችል እናደርጋለን ጭፈራ ቤት እንሄዳለን እያሉ ያስለምዷቸዋል በኋላ ለሱስ መስራት ይጀምራሉ ለሱስ ለሱሳቸው ያ ለሚጨስ ሰው የሚሰጣቸው መስራት ይጀምራሉ ይህ ነገር በመላው ዓለም በጥናት የተረጋገጠ ነገር ነው እንዴት እንደሚስፋፋ ሌላው አዳሪ ትምህርት ቤቶች፣ እንደኛ ሀገር ባሉ አዳሪ ትምህርት ቤቶች የሀብታም ልጆችን የሚያጠምዱ አደንዛዥ ሻጮች አሉ። ከዚህ በፊትም ሰርቻለሁ በዚህ ላይ። ወላጆች የእለት እለት ክትትል በልጆቻቸው ላይ የማድረግ ሙከራ ቢያደርጉም የተሻለ ነው የሚሆነው። ስለዚህ ወጣቱን ከመስመር እያወጣ ያለው በተለይ በውጭ ሀገር በተለይ የስደተኛ ልጅ ከመስመር እያወጣ ያለው አደንዛዥ ዕፅ ነው። በአደንዛዥ ዕፅ ላይ ያላቸው ግንዛቤ ከፍ በማድረግ ልጆቻችሁን ተከታተሉ ለማለት ነው። ስላዳመጣችሁን ያመሰግናለሁ። እግዚአብሔር ይስጥልኝ።